ጤና ስጥልኝ ክብራት ተመልካቾቻችን፣ ከሐረሪ ቴሌቪዥን የእለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር በተለይም ደስ ይለኝ አብራችሁን ቆዩ። በክልሉ ባለፉት ሁለት ዓመታት በዘጠኝ ወረዳዎች የህዝብ መድኃኒት ቤቶች ተገፍተው አገልግሎት እየሰጡ እንደሚገኝ የሐረሪ ክልል ጤና ቢሮ አስታወቀ። በክልሉ የመድኃኒት አቅርቦትን በማስፋት እጥረት እንዳይከሰትና የዜጎች አገልግሎት ጥያቄ ምላሽ እንዲያገኝ በትኩረት እየተሰራ መሆኑ ተገልጿል። አያንቱ አህመድ በሐረሪ ክልል ባለፉት ሁለት ዓመታት በዘጠኝ ወረዳዎች የህዝብ መድኃኒት ቤቶች ተከፍተው አገልግሎት እየሰጡ ይገኛል። በክልሉ የመድኃኒት አቅርቦትን በማስፋት እጥረት እንዳይከሰትና የዜጎች ዜጎች የአገልግሎት ጥያቄ ምላሽ እንዲያገኝ በትኩረት እየተሰራ መሆኑ ተገልጿል። በክልሉ አጠቃላይ የጤና አገልግሎትና የመድኃኒት አቅርቦትን በተመለከተ የሐረሪ ብዙሃን መገናኛ ኤጀንሲ አንዳንድ የሀረር ከተማ ነዋሪዎችን አነጋግሯል። የህዝብ መድኃኒት ቤቶች በመንግስት የተገነቡ ሲሆን ለመድኃኒት አቅርቦቱም ድጎማ በማድረግ ህብረተሰቡ መንግስት በወጣው ዋጋ ፍትሃዊ በሆነ መንገድ ተጠቃሚ እየሆኑ እንደሚገኙና ነገር ግን አንዳንድ መድኃኒቶችን ማግኘት ከባድ እንደሆነባቸው የአቅርቦቱ የአቅርቦት ውስንነት መኖሩን ያነጋገርናቸው ነዋሪዎች ገልጸዋል። ኮሚዩኒቲ ፋርማሲ ከእግር ፋርማሲዎች ጋር ያለው ልዩነት የብር መጠን ነው። ትልቁ በጣም ከፍተኛ ዋጋ አሁን እዚህ ላይ ስፋት ከመጀመረበት ዓመት ደግሞ ዘንድሮ አሁን ያለበት ዓመት የተሻለ ነገር እያመጣ ያለና ማህበረሰቡ እንደስኛ ያደርገ ያለ ኮሚኒቲ ፈርማሲ ነው። የሚጠበቅበትን ያህል አገልግሎት እየሰጠን ነው። ከዛ በተጨማሪ ያው መንግስት ያቀረበለትን ነገር ነው የሚሰጠን። እሱ በአቅርቦት ደረጃ የቀረበለትን ነገር እየሰጠን ነው። አገልግሎት ደረጃም በጥሩ ሁኔታ እየጠቀምንበት የመድኃኒት አቅርቦት እንዳልኩሽ ያው በእርግጥ የመኖርና ያለመኖር ችግርም ሊሆን ይችላል። እንደዛ እንዳለ ሆኖ እሱም እንዳለ ሆኖ አቅርቦት በአቅርቦት ደረጃ ከመንግስት ይመስለኛል በቂ አቅርቦት የለም። በዛ ደረጃ ብዙ መድኃኒቶች ውጭ ነው የሚገዙት እና ያ ነገር የአቅርቦት ሁኔታው ቢስተካከል። ነው እኔ አንድ ቀን ማጥቼ አላውቅም። ሁልጊዜ ስመጣ በቂ መድኃኒቴን አግኝቼ ነው የምሄደው። ስኳር ተጠቃሚ ነኝ። ሁልጊዜም ምንጊዜም አግኝቼ ተጠቅሜ ነው የምሄደው የምኖረው እና በጣም አገልግሎቱ በጣም ቆንጆ ነው። ከሁሉ ከሌላ ቦታ ይሻላል። ድሮ ይወጣና የምንጠቀም ነበረ ችግር ነበረ። አሁን ግን እዚህ ከሆንኩ ጀምሮ ችግር የለብኝም። በየወሩ ስመጣ አግኝቼ ሄዳለሁ። አብሎቱ በጥሩ ሁኔታ ይቻል ነው። ከሌላ ቦታ የፈለኩት ነገር በቅናሽ ያገኘሁ እዚህ ከገባሁት አምስተኛ ቀኔ ነው። በስርዓት እየሰጡ ነው። እያገኘሁ እየወሰድኩት ነው። አንዳንድ የቀሩት መድኃኒቶችን ያልገቡትን በጊዜ እንድታስገቡት፣ እንደኛ ሌላ ህብረተሰብ መጥቶ በጊዜ እንዳገኝ፣ የጎደለኝ ነገር በጥረት ብታመኑት በእናንተ በኩልም ጥሩ ነው። በዚህ ዙሪያ አነጋገር ናቸው። የህዝብ ፋርማሲ ባለሙያዎች እንደገለጹት ህብረተሰቡ በጤና ተቋማት የማያገኟቸውን መድኃኒቶች በህዝብ ፋርማሲ ቤቶች እንዲያገኙ በማድረግ የተለያዩ መድኃኒቶችን ለህብረተሰቡ እንደሚያቀርቡና ነገር ግን የአንበቂ አቅርቦት አለመሆኑን ገልጸዋል። የምንይዘው መድኃኒት ደግሞ ውስጥ ፋርማሲ ላይ ማለት ነው፣ ዋናው ፋርማሲ ላይ ያለውን አንይዝም። ኮሚኒቲ ፋርማሲ ላይ ከውስጥ የሌለውን እዚህ እንይዛለን። እዚህ የሌለው ደግሞ እዛ አለ። በተወሰነ መጠን እንደዚህ ነው እያቻቻለን። የሌሉትን ደግሞ እዚህ ላይ እየተገዛ ይመጣል። እየተገዙትን በአግባቡ እየሰጠን ነው፣ እያስተናገደ በቂ ባይባልም አቅርቦቱ አለ ብለን ነው እኛ እናምናው። ሁለት ፋርማሲ አለን። በውስጥ በኩል የምንገዛው አለ፣ በኮሚኒቲ ፋርማሲ በኩል የምንገዛው አለ ማለት ነው። ኮሚኒቲ ፋርማሲ ከወሳኑ ለየት የሚያደርገው ራሱን የቻለ ሰራተኛ ያለው ራሱን የቻለ አካውንት አለው። ሲሰራ ወደ አካውንት ወደ ራሱ አካውንት ነው የሚያስገባ። ሶ መጀመሪያ ቅድሚያ የምንሰጠው የውስጠኛው ፋርማሲ ነው። ውስጠኛው ፋርማሲ ከገዛ ነው በኋላ እዛ ላይ ያልተገዛ ነው ደግሞ ኮሚኒቲ ፋርማሲ ላይ እንገዛለን። ህብረተሰቦቻችን ሲመጡ ቀጥታ ፋርማሲ ውስጥ ፋርማሲ ነው የሚገቡት። ከዛ የሚያጡ ከሆነ ደግሞ በኢንሹራንስ የሚመጡት ከዛ ማተም ተመቶላቸው ነው ወደ ኮሚኒቲ ፋርማሲ የሚመጣው። ሶ እኛ በተቀራኒ ነው የምንገዛው። ፋርማሲ ውስጥ ፋርማሲ ላይ የምንገዛው እዚህ ላይ አንገዛው ለምን? ከዛ ያጡትን እዚህ መጥቶ እንዲያገኙ ለማድረግ ማለት ነው። ባለፉት ሁለት ዓመታት ዘጠኝ የህዝብ መድኃኒት ቤቶች ተከፍተው ለህብረተሰቡ አገልግሎት እየሰጡ መሆኑን የሀረሪ ክልል ጤና ጥበቃ ቢሮ ኃላፊ አቶ ያሲን አብዱላሂ ተናግረዋል። የመድኃኒት አቅርቦትና ተደራሽነትን በማስፋት የመድኃኒት አቅርቦትና ተደራሽነትን በተመለከተ ልዩ ትኩረት በመስጠት አገልግሎቱን ለህብረተሰቡ እያቀረቡ መሆኑን ጠቁመው፣ ነገር ግን እንደ ሀገር አቀፍ የአቅርቦት ችግር መኖሩን ገልጸው፣ እንደ ሀገር አቀፍ እየተሰራበት ያለው ጉዳይ መሆኑን ገልጸዋል። በዘጠኙም ወረዳ የኮሚኒቲ ፋርማሲ እንዲኖር አድርገናል። ይሄ ዓላማው ምንድን ነው? ከመደበኛው የሆስፒታል ፋርማሲ ጎን ለጎን ለጤና መድን ተጠቃሚዎች መድኃኒት እንዲቀርብና የሚቀርብበትን ስርዓት መፍጠር ነው። ሁለተኛው ደግሞ ከዚህ ጋር ተያይዞ ምንድን ነው ያለ ነው፣ ከኢትዮጵያ መድኃኒት አቅራቢ ኤጀንሲ ጋር ወይም ደግሞ አገልግሎት ጋር የቅርብ ግንኙነት በመፍጠር በተለይ ኮሚኒቲ ፋርማሲዎች መድኃኒቶችን በብድርም ጭምር ቅድሚያ ተሰጥቷቸው እንዲወስዱ አግሪመንት አድርገናል ማለት ነው። በሐረሪ ክልል ውስጥ ያሉት ኮሚኒቲ ፋርማሲዎች አዲስ አበባ የሚገኘው ድሬዳዋ የሚገኘው የኢትዮጵያ ፋርማሲዩቲካል ሰርቪስ ወይም ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት ጋር ባደረግነው ስምምነት ኮሚኒቲ ፋርማሲዎች በሙሉ ሄደው ያለውን መድኃኒት ያለምንም ሰልፍ በብድርም ጭምር እንዲወስኑ እንዲወስዱ አሬንጅመንት አድርገናል። ነገር ግን ያለው ችግር ምንድን ነው? በሀገሪቷ ደረጃ ያለው የመድኃኒት አቅርቦት በጣም ዝቅተኛ ነው። ስቶክ ያለ መገኘት ችግሮች አሉ ማለት ነው። አሁን በጤና ሚኒስቴር እየተሰራ ያለበት አንዱ ጉዳይ ምንድን ነው? የሀገር ውስጥ የመድኃኒት አቅርቦትን ከፍ ማድረግ ላይ በስፋት እየተሰራ ነው ያለው። የሀገር ውስጥ አምራቾች ፍቃድ ተሰጥቷቸው ወደ ስራ እየገቡ ያሉበት ሁኔታ አለ። የሀገር ውስጥ አምራቾች የሚበረታቱበት ስርዓት ተዘርግቶ እየተሰራን ያለው በ2016 ያ አቅርቦት ተሻሽሏል። ለምሳሌ 35 የነበረው የሀገር ውስጥ አቅርቦት ወደ 40 ፐርሰንት አካባቢ እያደገበት ሁኔታ አለ ማለት ነው። ይህንን እያሳደግን እያሳደግን ከሄድንና ልክ በስንዴ ራሳችን እንደቻለን በመድኃኒት ምርት ራሳችንን መቻል ብቻ ነው መፍትሄው ማለት ነው። ለዛ በሀገር አቀፍ ደረጃ እየተሰራበት ያለን ጉዳይ ነው። ከመድኃኒትና ከዚህ ጋር ተያያዥ ጉዳዮች ላይ የነበረው ያለው ችግሮች ከዚህ ጋር የተያያዘ ነው ማለት ነው። አንደኛው ነገር ግን አሁንም ቢሆን እኔ ደግሜ የማነሳው በሐረሪ ክልል ውስጥ ያለው መድኃኒት ሁኔታ ከሌላው የተሻለ ነው። ዘጠና ፐርሰንት ላይ ያገኛለን እንደ ክልል ማለት ነው። ዘጠና ፐርሰንት ማለት መቶ ሰው ውስጥ አስሩ አያገኝም ማለት ነው። አሁንም ትልቅ ነው፣ ይሄ ተግዳሮት ነው። ይህንን ለመፍታት በስፋት ወደፊትም በደንብ የምንሰራውና ቀን ከሌት የምንተጋለት ጉዳይ ይሆናል ማለት ነው። አቶ ያሲን አብዱላሂ በክልሉ የመድኃኒት አቅርቦትን በማስፋት እጥረት እንዳይከሰት እና የዜጎችን የአገልግሎት ጥያቄ ምላሽ እንዲያገኝ በትኩረት እየተሰራ መሆኑን ገልጸው፣ ሁሉም ባለድርሻ አካላት የራሳቸውን ሚና በመወጣት ለማህበረሰባቸው የተሻለ የጤና አካባቢ መፍጠር ይቻላል ሲሉ ገልጸዋል። በ2017 በጀት ዓመት ባለፉት ስድስት ወራት 12000 የንግድ ፍቃድ በኦንላይን መስጠቱን የሐረሪ ክልል ንግድ ልማት ኤጀንሲ ያስታወቀ። ኤጀንሲው አገልግሎት አሰጣጡን በማዘመን ለተገልጋዮች ምቹ ሁኔታ መፍጠር ላይ መሆኑንም ገልጸዋል። ዘገባው የሙሄዲን ሙክታር ነው። ተጨማሪውን ገዛኛ አረጋ ያቀርበዋል። የሀረሪ ክልል ንግድ ልማት ኤጀንሲ የሚሰጠውን አገልግሎት አሰጣጥን በማዘመን ንግድ ፍቃድ መስጠትና እድሳት ጋር በተያያዘ ሲደርስ የነበረውን እንግልት ማስቀረት መቻሉን አስታውቋል። በኤጀንሲው ንግድ ፍቃድ የምዝገባ ዳይሬክተር አቶ ሚሊዮን ጽጌ በ2017 በጀት ዓመት ከንግድ ፍቃድ ጋር ተያይዞ ስራዎችን በዲጂታል እየተሰራ መሆኑን ገልጸዋል። ሁሉም ተገልጋይ በእጅ ስልኩ ንግድ ፍቃድ ማውጣትና ማደስ የሚችል መሆኑን ገልጸዋል። በግማሽ ዓመቱ 120 ንግድ ፍቃድ በመስመር ላይ አገልግሎት ለመስጠት ታቅዶ እየተሰራ መሆኑ አቶ ሚሊዮን ገልጸዋል። ማንኛውም ሰው በሞባይሉ እጁ ላይ ባለችው ሞባይል ፍቃድ የማውጣት ፍቃድ የማሻሻል ፍቃድ የማደስ ስራዎችን እንዲሰራ ነው ይሄ ኦንላይን የተዘረጋው ማለት ነው እና አሁን ይሄ እኛ የ2017 በጀት ዓመት የንግድ ፍቃድ እድሳታችንም 99 ፐርሰንት ነው። አዲስ ፍቃድና አዲስ ምዝገባ መቶ ፐርሰንት ነን። ከመቶ ፐርሰንትም በላይ ነን። እንዳጠቃላይ አሁን ያቀድነው ምንድን ነው በኦንላይን አስራ ሁለት ሺህ የንግድ ፍቃድን እና ከንግድ ፍቃድ ጋር የተያያዘ አገልግሎቶችን እንሰጣለን ብለን ከ12000 በላይ የሆነ ከንግድ ምዝገባና ፍቃድ ጋር የተያያዘ አገልግሎቶችን እየሰጠ ነው፣ እና እንዳጠቃላይ በ2017 እንሰጣለን ብለን ካቀድነው በተቀላጠፈ ሁኔታ እየሰጠን ነው ያለ ነውና ነጋዴው ስራውን ፈቶ ንግድ ፍቃድ ለማደስ እና ለማውጣት መመላለስ የለበትም ያሉት ዳይሬክተሮቱ በተለያዩ ቋንቋዎች በተዘጋጀ የኤጀንሲው ድረገጽ ቤታቸው ሆነው አስፈላጊውን አገልግሎት ማግኘት የሚችሉ መሆኑን አብራርተዋል። በዋናነት የምንፈልገው ምንድን ነው? ነጋዴው እዚህ መምጣት የለበትም ነው። ቤቱ ቁጭ ብሎ ኦንላይን ላይ ኢትሬድ ኢቲ ጂኦቪ ቢገባ እዛ ላይ በቀላሉ ሁሉም በሚረዳው ቋንቋ አለለት። በአማርኛም፣ በኦሮምኛም፣ በሱማሊኛም በእንግሊዘኛም በሁሉም ስላለ እዛ ላይ በቀላሉ ንግድ ፍቃድን ማደስ ይችላል እዚህ ሳይመጣ ማለት ነው። እዛው አካባቢ ካለ እንትን ኮፒ አድርጎ ፕሪንት አድርጎ መውሰድ ይችላል እና የኦንላይን አገልግሎታችን የዘንድሮ 2017 ከባለፈው በጣም የተሻሻለ ነው። በቀጣይም የተለያዩ ማሻሻያዎች ለማድረግ በትኩረት እየተሰራ መሆኑን ገልጸዋል። ሕብረተሰቡ በጾም ወቅት ለጤና ተስማሚ የአመጋገብ ስርዓትን መከተል እንዳለበት ተገለጸ። አንድ ሰው በአንድ ጊዜ በሚመገብበት ወቅት አስፈላጊ ከሆኑ ስድስት ንጥረ ነገሮች ቢያንስ አራቱን ማግኘት እንደሚገባውም ባለሙያዎች ገልጸዋል። ዘገባውን ዓለም ገመቸው አዘጋጅተዋለች። ተጨማሪውን የአብስራ አሰግድ ታቀርበዋለች። ህብረተሰቡ በጾሙ ወቅት ለጤና ተስማሚ የአመጋገብ ስርዓት መከተል እንዳለበት ተገለጸ። ሐረሪ ክልል ጤና ጥበቃ ቢሮ የኒውትሪሽን ባለሙያ አቶ ጣሃ አብዶሽ ህብረተሰቡ በጾሙ ወቅት የሚከተሉትን የአመጋገብ ስርዓት ለጤናቸው ጉዳት የማያስከትል ሊሆን ይገባል ሲሉ ተናግረዋል። አንድ ሰው በጾሙ ወቅት ለሰዓታት ባዶ ሆዱ ቆይቶ ጾሙን ሲፈታ ቀለል ያሉ ምግቦች መውሰድ እንዲሁም የተመጣጠነ መሆን እንዳለበት ባለሙያው መክረዋል። ሰምን ስፕሪቹአል አመንትዎችን ከቱላኢትሽ ጦም ሃይማኖታዊ ቢሆንም ከአመጋገብ ጋር በተገናኘ የጤና ዘርፍ ሰውነታችንን አስፈላጊውን ምግብ ማግኘት ይኖርበታል ይላሉ። ይህ ማለት በጦም ላይ የቆየ ሰው በሚመገብበት ወቅት ቀለል ያለ ምግቦችን መመገብ ይኖርበታል። ጾም ሲፈታ አብዝቶ መመገብ አስፈላጊ አይደለም ያሉት ባለሙያው ቅባት፣ ጨው፣ ስኳርና ቅመማ ቅመም ያልበዛበት ምግብ መመገብ አስፈላጊና ተመራጭ ነው ሲሉም ገልጸዋል። ስኳር ቃሜ ስኳር በሰውነታችን ውስጥ ማብዛት የለብንም። ጨው፣ ጮማ የበዛበት ምግብም ከሆነ ማብዛት ተገቢ አይደለም። በተለይ እድሜያቸው ከ40 ዓመት በላይ የሆኑ ሰዎች በይበልጥ ጥንቃቄ ማድረግ አለባቸው። ምክንያቱም የስኳር መጠን በሰውነታችን ውስጥ የሚበዛበት ወቅት ኢንሱሊን ወደ ፋት እንዲለወጥ ያደርገዋል። የጤና ችግር ያለባቸውና ነፍሰ ጡር እንዲሁም አጥቢ እናቶች ለአመጋገባቸው ትኩረት ሊሰጡ እንደሚገባም ጠቁመዋል። ሰ ነፍሰ ጡርና የጤና እክል ያለባቸው ሰዎች ጦም ግዴታ አይደለም፣ እንደ ሳይንስ ማለቴ ነው። ምክንያቱም ሁለቱም ከመደበኛ ከሚባለው በተጨማሪም ምግብ ስለሚያስፈልጋቸው ነው። ሁሉም ሰው ባለው አቅም የተመጣጠነ ምግብ አዘጋጅቶ መመገብ እንዳለበትና ለጤናውም ተስማሚ እንዲሆን ሊጠነቀቅ ይገባል ብለዋል። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ ከእስራኤል አምባሳደር አብርሃም ንጉሴ ጋር ተወያይተዋል። በሌላ ዜና ሁሉም የኃይል ማመንጫ ግድቦች ለበጀት አመቱ የሚሆን ኤሌክትሪክ ኃይል ማመንጨት የሚያስችል በቂ ውሃ መያዛቸውን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ሌኒሽ መልስኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ ከእስራኤል አምባሳደር አብርሃም ንጉሴ ጋር ተወያይተዋል። ሁለቱ ወገኖች የሀገራቱን ኢኮኖሚያዊና ዲፕሎማሲያዊ ትብብር ለማጠናከር መክረዋል። በተጨማሪም በንግድ ኢንቨስትመንትና በቴክኖሎጂ ሽግግር የትብብር መስኮች ዙሪያ መወያየታቸውን ከሚኒስትሩ የተገኘው መረጃ ያመላክታል እስራኤል በኢትዮጵያ የተተገበረ የሚገኘውን የኢኮኖሚ ሪፎርምና የልማት ተግባራት በቴክኖሎጂ ለመደገፍ ቁርጠኛ መሆኗን አምባሳደሩ አረጋግጠዋል። ኢትዮጵያ ከራሷ አልፎ የጎረቤት ሀገራትን ጭምር ታሳቢ ያደረገ የአደገኛ ኬሚካሎች ማስወገጃ ልትገነባ መሆኑን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለልሴንም የገለጹ። ዋና ዳይሬክተሯ እንደተናገሩት ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች መሰረት በሰውና በአካባቢ ላይ ጉዳት የሚያደርሱ አደገኛ ኬሚካሎች ወደ ሀገር እንዳይገቡ ቁጥጥር እያደረገች ነው። የጤና ተቋማት፣ ትምህርት ቤቶችና ሌሎች ድርጅቶች አስፈላጊ ኬሚካሎችን ወደ ሀገር ውስጥ ማስገባት እንደሚችሉም ተናግረዋል። ኬሚካሎቹ የአገልግሎት ጊዜ ሲያደርጋቸው ሲያልፍ በአግባቡ መወገድ እንዳለባቸው ገልጸው ካልተወገዱ በሰው ጤናና በአካባቢ ስነ ምህዳር ላይ የከፋ ጉዳት የሚያደርሱ መሆናቸውን ማስገንዝበዋል። በመሆኑም የአገልግሎት ጊዜ ያለፈባቸውን ኬሚካሎች ያስገቡ ተቋማት እንዲያስወግዱ እየተደረገ መሆኑን ተናግረዋል። ከአደገኛ ኬሚካሎች የትና በምን ሁኔታ እንደሚገኙ ለማወቅ የዳሰሳ ጥናት መደረጉን ገልጸው ጤና ሚኒስቴር የአገልግሎት ጊዜያቸው ያለፈባቸው መድኃኒቶችና ኬሚካሎችን የሚያስወግድበት ስፍራዎችን ገንብቷል ብለዋል። ኢትዮጵያ ከዚህ ቀደም የአደገኛ ኬሚካሎች ማስወገጃ እንዳልነበራት ጠቅሰው መንግስት የጎርቤት ሀገራትን ጭምር ታሳቢ ያደረገ የኬሚካል ማስወገጃ ለመገንባት የዲዛይን ጥናት እያደረገ መሆኑንም ተናግረዋል። ሁሉም የኃይል ማመንጫ ግድቦች ለበጀት አመቱ የሚሆን የኤሌክትሪክ ኃይል ማመንጨት የሚያስችል በቂ ውሃ መያዛቸውን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የተቋሙ የኮሚኒኬሽን ዳይሬክተር ሞገስ መኮንን እንዳሉት በ2017 በጀት አመት 25423 ጊጋዋት ሰዓት የኤሌክትሪክ ኃይል ለማምረት ታቅዶ በትሮት እየተሰራ ነው። አሁን ላይ የኃይል ማመንጫ ግድቦቹ የሚፈልገውን ያህል ውሃ መያዛቸውን ጠቁመው ይህም የታቀደውን የኤሌክትሪክ ኃይል ለማመንጨት እንደሚያስችል አስገንዝበዋል። በግማሽ አመቱም 13504 ጊጋዋት ማመንጨት መቻሉን የገለጹት ዳይሬክተሩ አፋጸሙ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ40 ነጥብ 27 መብቶ ብልጫ እንዳለውም አመልክተዋል። የበልግ አብቃይ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ የትንበያ መረጃዎች ይጠቁማሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በሚቀጥሉት አስር ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች እንደሚጠናከሩ የትንበያ መረጃዎቹ አመላክተዋል። ከዚሁ ጋር በተያያዘም በደቡብ፣ በደቡብ ምዕራብ፣ በመካከለኛው፣ በሰሜን ምስራቅ፣ በምስራቅ እንዲሁም በስምጥ ሸለቆና አጎራባች አካባቢዎች የተሻለ ጥንካሬ ይኖራቸዋል ተብሏል። ከሚጠናከሩት የሜትሮሎጂ ገጽታዎች ላይ በመነሳት የበልግ አብቃይ አካባቢዎች በርካታ ቦታዎችን የሚሸፍን ከቀላል እስ እስከ መካከለኛ መጠን ያለው ዝናብ የሚያገኛሉ አካባቢዎቹ በጥቂት ስፍራዎቻቸው ላይ ደግሞ ከባድ መጠን ያለው ዝናብ እንደሚያገኙ አህዛዊ የትንበያ መረጃዎች ይጠቁማሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት ጠቁመዋል። በተጨማሪም ከሚኖረው ከፍተኛ የፀሐይ ኃይል ኃይል ጋር በተያያዘ በተለይም በጋምቤላ፣ በአፋር፣ በሶማሌ፣ በቤኒሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከሰላሳ አምስት እንዲሁም በጥቂት ስፍራዎች ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን ተመላክቷል። የውጭ ዜና። ፕሬዝዳንት ዘለንስኪ በጅዳ ከሳውዲ ልዑል አልጋወራሽ ጋር ተወያዩ። አሜሪካና ዩክሬን የሶስት አመቱን ጦርነት ለማስቆምና በቅርቡ የሻከረውን ግንኙነታቸውን ለማደስ ከዛሬ ጀምሮ በሳውዲ ይመክራሉ። ዘገባው ያልአይን ነው። ምስጋና ኃይሉ የዩክሬን ፕሬዝደንት ቪላድሞር ዘለንስኪ ከሳውዲ አረቢያ ልዑል አልጋወራሽ መሐመድ ቢን ሰልማን ጋር ተወያይቷል። በጅዳ በተካሄደው ምክክር ልዑል አልጋወራሽ ሪያድ ዩክሬንን ጦርነት እንዲቆም እና የሰላም ስምምነት እንዲደረስ በዓለም አቀፍ ደረጃ የተጀመሩ ጥረቶችን ትደግፋለች ማለታቸውን የሳውዲ ብሔራዊ ዜና ወኪል ዘግበዋል። ሳውዲ የዩክሬን ጦርነት ከተጀመረ ወዲህ ከፍተኛ የማሸማገል ጥረት ስታደርግም ቆይታለች። ሞስኮና ኪየቭ በርካታ የጦር ምርኮኞችን እንዲለዋወጡ ከመስማማት ባለፈም በጦርነቱ ምክንያት ግንኙነታቸው የተካረረው አሜሪካና ሩሲያ ባለፈው ወር ንግግር እንዲጀምሩ ማድረጓም ይታወሳል። ፕሬዚደንት ዶናልድ ትራምፕ ከሩሲያ አቻቸው ጋር ሊገናኙ የሚችሉት በሪያድ መሆኑን መናገራቸው አይዘነጋም። በዛሬው ዕለትም ዳግም የአሜሪካና የዩክሬን ከፍተኛ ባለሥልጣናት የሚመክሩበት መድረክ አዘጋጅታለች። የዩክሬን ፕሬዚደንት ባለፈው ወር በነጩ ቤተ መንግሥት ከትራምፕ ጋር ንትርክ ውስጥ ገብተው ያለ ስምምነት ከወጡ በኋላ አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍ በጊዜያዊነት አቋርጣለች። ከሳተላይት ምስሎች የሚገኙ መረጃዎችም ለኪየቭ እንደማታጋራ ገልጻለች። በሳውዲ የአሜሪካና የዩክሬን ምክክር ፕሬዚደንት ዘለንስኪ አይሳተፉም። የውጭ ጉዳይና የመከላከያ ሚኒስትሮቻቸውን ጨምሮ አራት ከፍተኛ ባለስልጣኖቻቸውን ልከዋል። አሜሪካም በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ እና ሌሎች አመራሮች ትወክላለች። የትራምፕ የመካከለኛው ምስራቅ መልዕክተኛ ስቲቭ ዋትኮፍ ከፎክስ ኒውስ ጋር ባደረጉት ቆይታ ጫና የበረታባቸው ዘለንስኪ በቅርብ ቀናት ውስጥ ወደ ዋይት ሀውስ ተመልሰው የማደም ስምምነቱ ሊፈርሙ እንደሚችሉ ተናግረዋል። ፕሬዚደንት ትራምፕ አሜሪካ በሦስት ዓመት ውስጥ ለዩክሬን ያደረገችውን 35 ቢሊዮን ዶላር በላይ ድጋፍ ኪየቭ በማድን ሀብቷ ልትመልስ ይገባል ማለታቸው ይታወሳል። ከዋሽንግተን ጋር ግንኙነቷን ለማደስ ንግግር የጀመረችው ሞስኮ በኪየቭ ላይ የተጠናከረ የሚሳይልና ድሮን ጥቃት መፈጸሟን የቀጠለች ሲሆን ተጨማሪ መንደሮችን መቆጣጠሯን አስታውቃለች። ባለፈው ሳምንት ብቻ 807 የድሮንና ከ80 በላይ የሚሳይል ጥቃቶችን አድርሳለች። ፕሬዚደንት ቮላዲሚር ዜሌንስኪ ጊዜያዊ ተኩስ ማቆም ስምምነቱ የብስም ብቻ ሳይሆን የአየርና ባህርን ሊያካትት ይገባል ብለዋል። ክሬምሊን ግን በፈረንሳይና በብሪታንያ የቀረበውን ጊዜያዊ ተኩስ አቁም ምክረ ሀሳብ ለኬቭ ብቻ መግዣ ነው በሚል ተቃውሞታል። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለት ያዝንላችሁ ዜናው ሰተራፍስ ምን ይመስል ነበር አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩክ